ኢትዮጵያ የአየር ላይ ታክሲ ልትጀምር ነው። እንግዲህ እስከ ዛሬ እነዚህን ሁለት ቃላት አንድ ላይ ሰምተናቸው አናውቅም፣ ታክሲ፣ አየር የሚሉትን ማለት ነው። ከታክሲ ጋር ተያይዘው በአብዛኛው የምናውቃቸው አገላለጽ፣ ቃላት የመሳሰሉት ከዚህ እንደሚከተሉት ናቸው። ለምሳሌ ወራጅ አለ፣ ረዳት እባክህ መልሴን ስጠኝ እረ ትራፊክ ትራፊክ ትራፊክ መጣ፣ እስኪ ጠጋጠጋ በሉ። የታክሲ ሰልፍ ኩራታችን። ተራ አስከባሪ ወያላ ወይም ደግሞ ረዳት እና የመሳሰሉትን ታዲያ ታክሲ ካላችሁ ዘንዳ እነዚህ ከላይ የዘረዘርናቸው ነገሮች ይኖራሉ ወይ ብለን ለመጠየቅ ያህል ነው። ማለቴ ለምሳሌ የምንሳፈረው አየር ላይ ነው። ማለት አየር ላይ ተሰልፈን አሁን እየተሰለፍን እንዳለ ነው ማለት ነው ወይስ ደግሞ በገመድ ተንጠልጥለን ምናምን ነው የምንወጣው? ማለት ለመረዳት ያህል ነው። ለምሳሌ ወራጅ አለ ስንልስ፣ እስቲ እዛች ከደመናው ፈቀቅ ብለህ አውርደን፣ እሺ ይሄ የምንጨቃጨቀውስ ነገር። ማለት ለምሳሌ አንዳንድ ረዳቶች በኪሳቸው ዝርዝር መልስ ከመያዝ ይልቅ ምርጥ ምርጥ መልሶች ነው ይዘው የሚዞሩት እና እሱስ ነገር እንደሱ አይነቶች ውስጥ እሴቶች የት ልንጥጣቸው ነው ብቻ እኛ ከምናውቀው ታክሲ ጋር ዜናውን በሰማን ወቅት ለማስ ለማግባባት ሞክረን ትንሽ አቅት ሆናል እንግዲህ በደንብ ቢብራራልን እያልን ነው ግን ግን ኢትዮጵያ የሆነ ሁሉንም ነገር ካልያዝኩ አይነት ሙድ ውስጥ የገባች አይመስላችሁም ያንንም ያንንም የንንም የቀድሞ ቀድሞ ጠቅላይ ሚኒስቴር አስር ድስት የጣደች ሴት ሁሉም ያርባታል ይሉ ነበረ። ማለት ዋና ዋናውን ይሄ የኑሮ መሻሻል፣ የዜጎች የኑሮ መሻሻል፣ በልቶ ማደር፣ ፍትሃዊ አስተዳደር፣ ሰላም፣ ወጥቶ መግባት ምናምን የመሳሰሉትን ዋና ዋና ጉዳዮች የሆነ የቅንጦት ነገር አደርጋችሁት በግልባጩ ደግሞ ይሄ የኤሌክትሪክ መኪና፣ የአየር ላይ ታክሲ፣ ዝናብን ጠምዝዞ ማዝነብ ምናምን የመሳሰሉትን ዋና ጉዳያችን ያደረጋችሁት አይመስላችሁም? የህልውና ጉዳይ ያስመሰላችሁት ለማለት ነው። የሆነ ቦታ ግን የተለዋወጠ ነገር ያለ ይመስለናል። ትንሽ ዞር ብሎ ማየት መልካም ነው። ብቻ ይሄ በየጊዜው ከምታስተዋውቁን ነገሮች መካከል ከፍ ያለው ቴክኖሎጂ ነው፣ አንገብጋቢም ጭምር። አንዳንድ የትራፊክ ፖሊሶችን ግን አይጎዳም ወይ የሚል ጥያቄ ማንሳት ተገቢ ይሆናል። ምክንያቱም አንዱ አሉ፣ በሹመት ተሹመህ ቢሮ ገብተሃል ተብሎ ሲነገረው ስቅስቅ ብሎ አልቅሶ አትሹሙኝ፣ ይቅርብኝ፣ እዚያው መንገድ ላይ መቀበል ይሻለኛል አለ አሉ። አለቃው ዞር ብሎ ምንድን ነው የምትቀበለው ሲለው፣ ንፋስ ነዋ አለ እና የትራፊክ ፖሊሶች ንፋስ መቀበላቸውን ይቀጥላሉ ወይ? ታየይ እኮ አየር ላይ እሱም እየበረረ መጥቶ መስኮታችንን ኳኳ አድርጎ ዳሪያዝ ሲለን በቃ እንግዲህ ኑሯችን የስፓይደርማን እና የባትማን አይነት ነገር መሆኑ ነው ማለት ነው። እንግዲህ ኑሯችን ማማሩ አይደለም ችግሩ። አሁን በቀደም ምን የሚል ዜና ሰማን መሰላችሁ? የጅቡቲ ምድር ባቡር መብራት ስለተቋረጠበት ወደ ውጭ የሚላኩ ምርቶች መርከብ ማምለጡ ተነግሯል ይላል። እንግዲህ መብራት ኃይል በምናውቀው የስራ አፈጻጸሙ የሚቀጥል ከሆነ የአየር ላይ ትራንስፖርቱ መንገድ ካስጀመረን በኋላ ቻርጅ ሲያልቅበት ሊለቀን ስለሚችል ከታች በፍራሽ የሚቀበለን ግብረ ኃይል ይዘጋጅ ስንል አስቀድመን ለማስጠንቀቅ እንወዳለን። የኢኖቬሽን እና ቴክኖሎጂ ሚኒስቴር በበጀት ዓመቱ የኦዲት ሪፖርት ላይ በአጠቃላይ ስድስት መቶ ሚሊየን ብር እንደጎደለበት እንዳጓደለ ተነግሯል። ያው ሚኒስቴሩ አቶ በለጠ ሞላ ደግሞ እናጣራለን የሚል ምላሽ ሰጥተዋል። ይህቺ እናጣራለን ግን የሆነች ማለት በጣም የተመዘበረች ቃል ሆነች እኮ ፖሊሱም ሚኒስቴሩም እናጣራለን። ረስተውት ከሆነ ግን ለማስታወስ ያህል እርስዎ ማጥራትም ማጣራትም የነበረብዎት ያኔ ሲሆን አሁን ግን የማጣራት ስራው የፖሊስ ድርሻ። እንግዲህ በዜናው ላይ ለሁለት ሰራተኞች በየወሩ ስምንት መቶ ሺህ ብር በሌሉበት ሲከፍል እንደነበር የተነሳ ሲሆን ባሉበትስ ቢሆን ግን እናንተ መስሪያ ቤት ምን የሚሰራው ሰው ነው ይሄ ሁሉ ብር የሚከፈለው? እንዴ እንደውስ ለራስዎትና ለራስዎት ነው ሲከፍሉ የነበረው ማለት፣ እንደ ቀበሌ ቤት ሃና ለካሉ ራስዎትን ማለት ነው። ቀድሞ ነገር የኢኖቬሽን እና ቴክኖሎጂ ሚኒስቴር ስለምን በሰው ይሰራል የሚል በጣም ክሪቲካል ጥያቄ እኮ ማንሳት ይኖርብናል። እንዴ ኢኖቬሽኑን ለማስመስከር በሮቦት ነው መንቀሳቀስ ያለበት። ብቻ በወር ስምንት መቶ ሺህ የሚከፈላቸውን እነዚህን መንፈሶች ስላልተገለጹ ማለት ነው። ፖሊስ ቢያቀተው አንዳንድ ሀገር በቀል እውቀቶችን ተጠቅመን በመጠቀም ማጋለጥ ይኖርብናል። እኔ ግን የምናሰራቸውን ሁሉ ለማወቅ ፈለግኩ፣ ለማወቅ ጓጓ። እንዴ የመስሪያ ቤቱ ሰራተኞች ራሱ ደሞዝ ተደምሮ ይህን ያክላል? እንዴ በወር ማለት ነው። እንግዲህ በቀረበው ሪፖርት ላይ ሚኒስቴር መስሪያ ቤቱ ምን? ይሄ ብቻ እንደ አብዛኞቹ ሚኒስቴር መስሪያ ቤቶች ባልተጠናቀቁና እንደውም ባልተጀመሩ ፕሮጀክቶች ስም በጀት ያስለቅቅ ነበር ብሏል። አስተዳዳሪው ድልድይ ለመስራት ብሎ በጀት ያስለቅቃል አሉ። ከዛ በኋላ ሰዎች ሰብሰብ ብለው እንደ ቀበሌው ላይ ግን እኮ ምንም አይነት ወንዝ የለም ሲሉት፣ እሱ ደግሞ የሚቀጥለው አመት እቅዳችን ነው አላሉ። ስለዚህ በዚህ ኦዲት የሚደነግጡ አይመስለኝም። ምክንያቱም ሚኒስቴር መስሪያ ቤቶች ምን ሆኑ የእስከዛሬዎቹ ለምሳሌ አሁን ባለፈው የኢሚግሬሽን እና ዜግነት ጉዳዮች የቅጣት እያለ ከህዝቡ የሚሰበስበውን ገንዘብ በግለሰቦች አካውንት እንደሚያስገባና ገንዘቡን ለምን ጥቅም እንደዋለው ራሱ እንደማይታወቅ ተገልጾ ነበረ። ይሄ ሪፖርት በቀረበበት ወቅት ግን ኃላፊዋ ራሱ እዛ ፓርላማ ተገኝተው ሪፖርቱን እንኳን አዳመጡም። ሌላው ቢቀር ማለት ነው እናማ ያው እኛን ያስጨነቀንን ያህል እርሶን የሚያስጨንቆት አይመስለንም ለማለት ነው ለነገሩ እዚህ ሀገር ባለስልጣን በሙስና ሲከሰስ አይተን እናውቃለን በፍፁም ለምን ይመስላችኋል የእኛ ሀገር ባለስልጣኖቹን እግዜር እጁን ታጥቦ የፈጠራቸው ናቸው የቀድሞቹ እንግዲህ የቀድሞቹ እንበላቸው አምባሳደር በማድረግ ነበር የሚታወቁት። የሆነ ሰው የሆነ ጥፋት አጠፋ ተብሎ ሲታመን በሹመት አምባሳደር ተደርጎ ይላካል። እኔም አንዳንድ ጊዜ ይሄን ነገር ባህላችን ነው እወቁልን ለማለት ይሆን ምናምን እላለሁ። እናማ ዘንድሮ ዝውውሩ የሀገር ውስጥ ሲሆን የአንድ ነገር ሚኒስቴር ሙስና ቢሰራ እንኳ ቅጣቱ የሌላ ነገር ሚኒስቴር መሆን ነው። እናም የኢኖቬሽንና ቴክኖሎጂ ሚኒስቴርንም አፈጻጸማቸውን በማየት እንደው የገንዘብ ሚኒስቴር ቢያደርጓቸው የሚል ጥቆማለን። በነገራችን ላይ ይሄ መስሪያ ቤት ለሌሉ ሰዎች ደሞ ሲከፍል ከረመ ሲባል ሰዎቹ ሞተውም ሊሆን ይችላል ማለት፣ ሰማይ ቤት ድረስ እየሄዱ ይሆናል የከፈሉት ብዬ ነው። ብቻ ቴክኖሎጂውን ያሳልጣል ያልነው መስሪያ ቤት የገንዘብ ዝውውሩን ሲያሳልጥ መክረሙን አስተውለናል ለማለት ነው። ሐሰተኛ የትምህርት ማስረጃዎች በመመሪያ ህጋዊ ሊደረጉ ነው የሚል ዜናም ሰሞነኛ ወሬ ነበረ። አሀ ቆይ ቆይ፣ ማለት ዜናው በደንብ እንዲገባን የሆነ ሰው ፎርጂድ ፒኤችዲ ቢኖረው ፎርጂዱን የሰራለትን ሰው ፈልገን አግኝተ ነው ዩኒቨርሲቲ ልናደርገው ነው ማለት። ለምሳሌ ለማ የሚባል ሰው ከሰራለት ለማ ዩኒቨርሲቲ ልናደርገው እና፣ በምን ሂሳብ ነው የሆነ ሰውዬ ጓዳ የተሰራን ፎርጂድ መመሪያ ተጠቅመን ህግ ልናደርገው የምንችለው? ነው ወይስ እዚህ ሀገር፣ መመሪያ ማለት አስማት ማለት ነው? ማለት ወንጀለኛ የነበረን ሰው መመሪያ በማውጣት ነፃ ማድረግ ይቻላል። አስተዳደር ሲባል ከሰዎች ጋር አብሮ ማደር የሚመስለውን ሁሉ አንስተን በመመሪያ አስተዳዳሪ ልናደርገው እንችላለን። ታዲያ ለምን የመመሪያ ትርጉም አስማት አይሆንም? ለምሳሌ በመመሪያው መሰረት ነው የምሰራው ለማለት በአስማቱ መሰረት ነው የምሰራው፣ ወይም ደግሞ መመሪያው አይፈቅድም ለማለት አስማቱ አይፈቅድም ብን ብቻ። ሀሰተኛን እውነተኛ ማድረግ በዓለም የቴክኖሎጂ ግኝቶች ውስጥ ራሱ ያልተሞከረ ሀሳብ ያልተደፈረ ሀሳብ ሲሆን እኛ ይህን ግኝት በብቸኝነት መያዛችን ይበል የሚያሰኝ ነው። አንድ ሀቅ ልናገር። የዚህ ሀገር የትምህርት ካሪኩለም የበቃ ሰው እንደማያወጣ የታመነ ነው። ግን አንድ ሰው በዚህ ውስጥ እንኳን ሳያልፍ ፎርጅድ አሰርቶ እንደ ወንበር ላይ ሲቀመጥ ምን አይነት ሰው ሊሆን ነው እንግዲህ? አርሶ የሚያበላን ገበሬ እኮ ምንም ሳይማር ነው ይህን ሁሉ ጥበብ የያዘው ብለህ መከራከሪያ ልታቀርብ ትችላለህ። ግን አርሶ የሚያበላን ገበሬ ቢያንስ ሞራል አለው ፎርጂድ አያሰራም። አየህ እንዴት እንደሚበልጥ። ይህ የሀሰተኛ ትምህርት ማስረጃ ማጣራት ጉዳይ በትምህርት ሚኒስቴር አነሳሽነት ተጀምሮ የነበረ ሲሆን፣ ጥቂት ቆይቶ ግን በሹክሹክታ ብቻ ነገሩ ታልፏል። ሳስበው ሳስበው ግን ስትነካኩት እላይ ድረስ ሳይፈራረስባቸው አልቀረም። ለምሳሌ የሆነ መስሪያ ቤት ገብታችሁ ጽዳት ስታዩ ሀሰተኛ፣ ጥበቃ ስታዩ ሀሰተኛ ሄዳችሁ ሄዳችሁ ፀሐፊዋ ጋር ዘው ብላችሁ ስትገቡ ከሀሰተኛው በተጨማሪ ሜዳሊያ ያጠለቀችበት ፎቶ ገጭ ብሎ ከፍታችሁ ኃላፊው ጋር ስትገቡ ከሀሰተኛውና ከሜዳሊያው በተጨማሪ ከመርካቱ የተገዙ ዋንጫዎች ተደርድረው፣ ይሄማ ለያዥም ለገናዥም ያስቸግራል። አሁን ባለፈው አንድ ኢቲቪ ውስጥ የሚሰራ ሰው እዛ ግቢ ከሊቅ እስከ ደቂቅ፣ የምን ሊቅና ደቂቅ ነው፣ ሳር ቅጠሉ ሁሉ የትምህርት ማስረጃው ፎርጂድ ነው ብሎ በመናገረው ምክንያት ከስራው መሰናበቱን ሰምተናል እንግዲህ ያው ውሸት ስትበዛ እውነት ትሰደዳለች ነው ነገርየው ብቻ አንድ የመገናኛ ብዙሃን ሀሰተኛ ማስረጃ በያዙ ሰዎች የሚንቀሳቀስ ከሆነ ዜናውም ሀሰት ዶክመንተሪውም ሀሰት ዘገባውም ሀሰት እንደሚሆን ይጠበቃልና ምክንያቱን አውቀነዋል ለማለት ያህል ነው እናማ ሀሰተኛ ማስረጃን እንዲህ አቅልላ ያየች ሀገር የምትከፍለው ብዙ ነው ለማለት እንገደላለን እንዲህ አስባችሁታል ሀሰተኛ ማስረጃ የያዘው ሰው ዶክተር ቢሆን ስንት ሰው መርፌ ወቅቶ እንደሚገድል አስተማሪ ቢሆን ስንት ሰው በቁሙ እንደሚገድል ዳኛ ቢሆን ስንት ሰው ይገዳደላል እርስ በእርሱ ስለዚህ መመሪያ ከምትለዋውጡ እነሱኑ አስወጡ። ምክንያቱም የያዙት የሰው ቦታ ነውና እንዴ መንገድ ስራ ውስጥ ፎርጅድ የያዘው ተቀምጦ እኮ ነው ምህንድስና የተማረው መንገድ ለመንገድ ሲጾር ሚሆን። እናማ የሰው ወንበር ላይ የተቀመጣችው እስቲ ቢያንስ ኑር ለማለት እንኳ ተነሱ። በቤተሰብነት እንድንከርም ላይክ፣ ሼር፣ ሰብስክራይብ አድርጉ።